ሰላም ሰላም፣ እንዴት ናቸው? ውድና የተከበራቸው የሚል ካናት ተመልካቾች እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ ቆንጆ የሆነ የነጭ ቅመም አዘገጃጀት ይዤላችሁ መጥቻለሁኝ። እንደውም ትንሽ ቀደም ማለት ነበረብኝ፣ ምክንያቱም በዓል ስለሆነ ይሄ ደግሞ ነጭ ሽንኩርቱና ዝንጅብሉ መድረቅ ስላለበት ደረቅ ቅመም ነው የምናዘጋጀው። ቀደም ማለት ነበረብኝ፣ ጊዜ ስላጠረኝ ነው። ይቅርታ አርጉልኝ። እንግዲህ በተለይ ክረምት ለሆነ ፀሐይ ለማታገኙ አካባቢ ላላችሁ ደግሞ ፀሐይ የሌለበት ክረምት የሆነበት ሀገር ያላችሁ በሌላ ዘዴ እንድትሰሩ ታሳያችኋለሁ። አብራችሁኝ ቆዩ። በቅድሚያ እንግዲህ ይህንን ዝንጅብሉን እና ነጭ ሽንኩርቱን በስሱ ከትፈዋለሁኝ በጣም በስሱ እንዲደቅልኝ በደንብ ቶሎ እንዲደርቅልኝ በስሱ ነው የምከትፈው። ይሄው እንደዚህ በጣም በስሱ እንደዚህ ከትፈዋለኝ። በጣም ቶሎ እንዲደርቅ ማለት ነው። ይሄው እንደዚህ በጣም በስሱ አርጌ ከትፈዋለሁ። ዛ ነጭ ሽንኩርቱንም እንደዚያው ከትፋለሁ። ነጭ ሽንኩርቱንም እንደዚሁ በስሱ ይሄው እንደዚህ በስሱ ነጭ ሽንኩርቱንም እንደዚሁ ከትፋለሁ። እንደዚህ በስሱ አድርጌ ለየብቻ ብቻ አደርቀዋለሁ። ይሄው እንደምታዩት ነጭ ሽንኩርቱ ነው በዛ የሚለው። ሩብ ኪሎ ነጭ ሽንኩርት ነው ያደረግኩት። ዝንጅብሉ በጣም ትንሽ ነው፣ ለሩብ ኪሎ በጣም ትንሽ ነጭ ዝንጅብል ነው የምናደርገው። በተለይ ዝንጅብል የሚያቀረን ከሆነ እኔ ያቀረኛል፣ እና ሌሎቻችሁም እንደዚህ ትንካላችሁ። የሚያቀር ነገር ካለባችሁ ዝንጅብሉ አነስ ማለት አለበት። ለሩብ ኪሎ ነጭ ሽንኩርት ሁለት ራስ ነው የተጠቀምኩት፣ እንዳያችሁት ቀደም ብዬ ሳህኑ ላይ እንዳሳያችሁት እንዳሳየዋችሁ እዛ ላይ ሁለት አነስ ያነስ ያለ ራስን የተጠቀምኩት። ከዛም በጣም የማትወዱ ካላችሁ ከዛም ማሳነስ ትችላላችሁ። አሁን ይሄንን እንዴት እንደማደርቀው ደግሞ እናየዋለን። ይሄው እንደዚህ ከስር ሰፌድ ነገር አድርገን ከላይ ደግሞ እንደዚህ ወረቀት ማድረግ እንችላለን፣ ንጹህ ጨርቅ ማድረግ እንችላለን፣ ፔፐር ታወል ማድረግ እንችላለን። እንደዚህ አድርገን ፀሐይ ካገኘን ፀሐይ ላይ እናደርቀዋለን። ፀሐይ ካላገኘን ደግሞ እንደዚሁ ቤት ውስጥ እንደዚህ በደንብ ዝርር እናደርገውና አለዛም ደግሞ ፍሪጅ ውስጥ እንከተዋለን። ከታች ፍሪጅ ውስጥ ለተወሰነ ለአንድ ለሶስት ቀን እያየ ነው ይደርቃል። እንደዛ አለዛም ደግሞ ይህን የምለው ፀሐይ ለማታገኙ ክረምት፣ አሁን ወቅቱ ሀገር የምትኖሩበት ሀገር ወቅቱ ክረምት ከሆነ ፍራየር ላይ ማድረግ ትችላላችሁ። ንፋስ ላይ አድርጋችሁት በፍራየር ማድረግ ትችላላችሁ። ይሄ በፍጹም ከቤታችን ሊጠፋ የሌለበት ሁል ጊዜ ልናገኘው የምንችለው ቅመም ነው። ፀሐይ ላይ እንደዚህ አድርጋችሁ ማድረግ ትችላላችሁ። ይሄ ከደረቀ በኋላ ነው እንግዲህ ከዚህኛው ጋር ይሄ ሶስት አይነት ያልኳችሁ፣ ይሄኛው ከዚህኛው ጋር ደባልቀን እምንፈጨው ማለት ነው። ይሄንን አንድ ላይ ደባልቀን እንፈጨዋለን እዚህ ላይ አብሽን መጨመር ትችላላችሁ። እንደየፍላጎታችሁ አብሽን መጨመር ትችላላችሁ። እዚህ ላይ ግን እኔ አብሹን ከሌላ ነገር ጋር ስለምሰራው ለማቁላያ፣ እሱንም አሳያችኋለሁ። ለማቁላያ ይህንን አምስቱን አይነት እንደዚህ እናንተ የፈለጋችሁትን፣ ይሄ ቢሆንስ፣ ይሄን ብጨምርበት ስምትሉትን ጨምራችሁ ማቁላላት ትችላላችሁ፣ መፍጨት ትችላላችሁ። ለማቁላያ እንደዛ መጠቀም ትችላላችሁ። እና ያንን እናደርቀዋለን ከደረቀ በኋላ ይህንን አንድ ላይ መፍጨት ነው ማለት ነው። እና ፀሐይ ደግሞ ለማታገኙ ደግሞ እሱን አሁን አዘጋጀዋለሁኝ በምን አይነት ሁኔታ እንደምናዘጋጅ፣ በዓሉም እየደረሰ ስለሆነ ይህንን ጊዜ ሲኖረኝ በደንብ በሰፊው አቀርብላችኋለሁ። በርጥቡ እንዴት እንትን እንደምንል ለዛሬው ደግሞ በደረቁ ክረምት ላላችሁ ክረምት አገር ክረምት ለሆነባቸው ሀገሪቱ ፀሐይ ለሌለበት ቦታ እሱን ዛሬ አዘጋጀዋለሁ። አብራችሁን ቆዩ። ይሄው ፍሪጅ ውስጥ ደግሞ እንደዚህ ከላይ እንደዚህ አድርገን ከላይም ሆነ ከመካከለኛውም ሆነ ከላይ እንደዚህ አድርገን ቁጭ እናደርገዋለን፣ በወረቀት ይሄ ይደርቅልናል። ቢያንስ በሶስት ቀን ውስጥ ምናምን ይደርቃል። እንደዚህ አድርገን ማድረቅ እንችላለን፣ ፍሪጅ ውስጥ። እዚህ ጋር እንግዲህ ያዘጋጀሁትን ነጭ አዝሙድና ድንብላል ሄል አምሰዋለሁ። በቅድሚያ ሄሉና ድንብላኑን አምሰዋለሁ። በጣም ረጋ ባለ እሳት ሞቅ ሞቅ ነው የማደርገው። ትንሽ ሞቅ ካለ እናወጣዋለን ወይም አንድ ላይ ከነጭ አዝሙድ ጋር እንደዚህ ማድረግም እንችላለን። ከነጭ አዝሙድ ጋር አንድ ላይ እንደዚህ ማመስ እንችላለን። እሺ፣ ይበቃዋል። አውጥቼ አቀዘቅዘዋለሁ። ተቀዘቀዘልኝ በኋላ እንደዚህ መፍጫዬን አዘጋጅቻለሁ። ወደ መፍጫው ጨምሬ ፈጫዋለሁኝ። ይሄው የተጠቀምኩት ሄል ድንብላልና ነጭ አዝሙድ ነጭ አዝሙድ፣ አንድ የሾርባ ማንኪያ ሄል፣ አንድ የሾርባ ማንኪያ ድንብላል ደግሞ አንድ የሻይ ማንኪያ የተጠቀምኩት። ድንብላሉ አነስ ማለት አለበት። ድንብላሉን አለመጨመርም ትችላላችሁ። እኔ ድንብላል ስለምወድ ነው የጨመርኩበት። ይሄው እንደዚህ ደቋል። አሁን በወንፊት ማጣራት ይቻላል። እንትኑን ያልተፈጨውንና የደቀቀውና ያልደቀቀውን በወንፊት ማጣራት እንችላለን። ይሄኛውን ደግመን እንፈጨዋለን። ሁለተኛው ነው ይህንንም ደግማችሁ መፍጠት መፍጨት ትችላላችሁ እንደዚህ የእጅ ሙቀጫ ካላችሁ በደንብ ያደቀዋል እሱ በደንብ መውቀት ትችላላችሁ በሱ ከዛ ይህንን መልሼ ወደ መፍጫው ጨምረዋለሁ ወደ መፍጫው ጨምረውና ሌሎች የምጨምርባቸው ነገሮች አሳያችኋለሁ ከዛ አንድ የሾርባ ማንኪያ የተፈጨ የነጭ ሽንኩርት ዱቄት የተፈጨ የነጭ ሽንኩርት ዱቄት ማግኘት ትችላላችሁ። ታሽጎ ይሸጣል። ይህን የሱፐር ማርኬት ታገኛላችሁ። ይሄንን ወደ መፍጫው ጨምራለሁኝ። ይሄኛው ደግሞ አንድ አንድ የሻይ ማንኪያ የተፈጨ የዝንጅብል ዱቄት ነው። ይህንንም እንዲሁ ታሽጎ ታገኙታላችሁ። ይህንንም እጨምራለሁኝ እዚሁ ላይ ነጭ ሽንኩርቱን ሁለት የሾርባ ማንኪያ ብታደርጉት ጥሩ ነው። እኔ እንዳጋጣሚ ጨርሼ ነው አንድ ያደረግኩ፣ ስለጨረስኩኝ ነው። ይህንን አንድ ላይ እንዲዋሃድ አንድ ብቻ ፈጨት አደርገዋለሁኝ። ይኸው ይሄን ይመስላል። ነጭ ሽንኩርቱ ሲጨመርበት እንደዚህ ነጣ ብሏል። ነጭ ሽንኩርቱን እኔ ያው ስለአነሰ የተፈጨ ነጭ ሽንኩርት ስለጨረስኩኝ ነው። እናንተ ካላችሁ ከፋሪያችሁ ሶስት የሾርባ ማንኪያ ነጭ ሽንኩርት የተፈጨ ብታደረጉበት ነጭ ሽንኩርቱ በዛ ማለት ስላለበት ነው። ይሄኛው እንግዲህ የከተፍነው ነጭ ሽንኩርት ካልደረቀልን ነው እንደዚህ መጠቀም የምንችለው ተደረቀልን በከተፍ ነው ነጭ ሽንኩርትና ዝንጅብል እንደዛ መጠቀም እንችላለን። ካልደረቀልን ግን እንደዚህ መጠቀም ይቻላል ለማለት ነው ይሄንን ያቀረብኩላችሁ። ያኛው ደግሞ ሲደርቅልኝ ይዤላችሁ በጣል አሳያችኋል፣ ያኛውንም ደግሞ እና ይሄን ይመስላል እንግዲህ ለዛሬ ያዘጋጀሁላችሁ። ይሄ በጣም ከቤታችን መጥፋት የሌለበት ለብዙ ነገር ስንጠቀም ፓስታ ሶስ፣ ለፓስታ ሶስ ማድረግ እንችላለን ለተለያዩ ነገሮች ስንሰራ መጨመር እንችላለን። ላልጫ በተለይ በቋሚነት ላልጫ ነው እና ይህንን እንጠቀሙ በጣም ጤናማ የሆነ ቆንጆ የሆነ ምግባችንን በጣም ያጣፍጥልን። ከማጣፈጡን ባሻገር ደግሞ ለጤናችን በጣም ጠቃሚ የሆነ የቅመም አይነት ነው። ተጠቀሙበት። ለዛሬ ያዘጋጀውት ይሄ ነበረ። በቀጣይ ቪዲዮ ደግሞ እንደ እግዚአብሔር ፍቃድ በሌላ ቪዲዮ እስከምንገናኝ ሰላም ቆዩልኝ። ሰብስክራይብ በማድረግ ደግሞ አበረታቱኝ። ላይክ ሼር በማድረግ የምታበረታቱኝ በጣም ነው ማመሰግነው። ሰላም ቆዩ። ባይ። ይሄኛውም እስከሚደርቅ ጠብቀዋለሁ። እንግዲህ መልካም ጊዜ ይሆንላችሁ። መልካም የበዓል መዳረሻ ይሆንላችሁ።